በቤት አቀራረጽ በጣም ትቀርጻለህ። ኧረ ቱፓት ምን ጀመርክ? አነ ወገን ከነዚህ ልጆች ጋር አንተ ልጆች ጋር ስራ ብላችሁ ይዛቻቸው የሰው ስራ ወዛ። ዛሬ የያዘውን ዩቲዩብ ቀምቼዋለሁ። ሲቆጣጠር የነበረውን ዩቲዩብ በኔ ቁጥጥር ቦይ ፓክ ቤተሰቦች ሙሉ አካውንት እኔ ጋር አይደለም። እንግዲህ አሁን ላይ በጣም ብዙ ነገር ጥረናል። ገልቶኛል ገልቶኛል። ፍትህ ለባስ ለኤል ፍትህ በስ በዩቲዩብ ስርቆት ለሚሰቃየው ባስ ለኤል እጠይቃለሁ። ምንም አይነት ቪዲዮ ቢለቀቅ ባስ አይደለም። እሺ አዎ፣ እኔ አይደለሁም ታጋሪ ለኤል እንድትጠየቀው አይኔ ውስጥ ይው ፈድቅ እንት ተደቅኖብኛል መሳሪያ አለ ይው እና እንዲያ ነው ነገሩ። ግን ያው መስራት ግዴታ ነው። ሆነም ቀረም መስራት አናቆምም። ዛሬ ምንድነው መሰራው? ዛሬ እንግዲህ በሚገርም በሚገርም ብሎግ መተናል። አናዘር ባንክ የሆነ ቪዲዮ ነው። ሰብስክራይብ እያደረጋችሁ ሌላ ምንጭም ነው ነው ብሎ ኮረስ አሰራ አልሰራም፣ እና ቆንጆ ጊዜ እንደሚኖረን ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ። ቤዚ ሰላም በያቸው። ሀይ ጋይስ እንዴት ናችሁ? ዛሬ በጣም የሚገርም ውሎ አብረን እንውላለን። የምንውለው ደግሞ በለጠ ኮረስ ሆኖ ማርታ ደግሞ ቆንጆ የቲክቶክ ቪዲዮ ልትሰራ ነውና ከካሜራ በስተጀርባ ያለውን ባሴ ከስር ከስር ከስር ሲሆን ነገሮች ሲያስተካክል እርዳታ ሲሰጣት ምናምን ብዙ ቦታዎች በጣም ልብ ሲል ምናምን ስለሚያስፈልግ እሱ ለእሱ ነው የመጣሽ ሰው ይፈልጋል። ለማንኛውም ሰብስክራይብ እያደረጋችሁ የሚገርም ብሎቅ ለማንኛውም ሰብስክራይብ እያደረጋችሁ አብራችሁ ሆኖ ይመቻል። በቀጣይ ደግሞ ማርታ ይሄ የወገቡን ቻሌንጅ ልትሰራልን ቀጠሮ ይዘናል። የእሱንም ቢአይንድ ዘዜን አሳያችኋለሁ። አዎ፣ የሚገርም ቪዲዮ እንደሚወጣው ተስፋ አደርጋለሁ።

ጋይስ ሰብስክራይብ አድርጉ ሰብስክራይብ ማድረግ እንዳትረሱ። እና ጋይስ እዚህ ደግሞ መጪ ብሎግ እሰራላችኋለሁ፣ እዚህ የኃይለ ስላሴ ቤተ መንግስት የነበረው እዚህ ቦታ ማለት ነው። በቅርብ ቀን ጠብቁ። ጋይስ ምን እንዳየሁ ላሳያችሁ። መቤቴ ንዝር ያርገኛል ልጅን ሳይ ዋት ማይ ሀርት እኔ አፈር ልብላ አልሽ ምን አይነት እንዳጋብነው፣ አትለጥ እንኳን አትለጥ፣ በኪዳነምህረት የካሜራ ሌንሷን በእኔ ጠርጋ እዩት፣ በኢየሱስ እኔ ስልክ እኮ አንዳንዴ ስልክ ንፅህናውን ቢጠብቅ ጥሩ። እንዳሳ ወደ ስራ ይላል። የዘመመ ልታቀና ትልኳለ። የሚያበራ ይኸው ይኸው ይኸው። እዚህ ጋር እዚህ ጋር ፐርፎርማንስ ምን ያህል እንደምበልጣ ያያያችሁ ነው? የጀመር አጭር ሰው ቅመም ነው ለህይወት አጭር ሰው አጭር

አንቺንም ቀርጾ ማን ነው እየተቀርጸ ያለው?

ከፍተሻል እንኳን ልተካ። ደግሞ እንዴት ታምሪያለሽ አንቺ። ማመን አለብሽ የኔን ልንባት ጥልጥለሽ ይዘሽ ትዞሬ ያለሽ። ይሄ ዘፈን በነገራችን ላይ በጣም ድሮ ነበር እኔ የማውቀው፣ አሁን ግን ትሬንድ ሆነ እና አንዳንድ ዘፈኖች የድሮ ዘፈኖች መቼ እንደሚመጡ አይታወቅም።

የቲክቶክ ቪዲዮ እንዴት እንደሚሰራ እያያችሁ ነው። ከካሜራ ፊልም በሉት። በቃ እንትን ነው የቀረው ምግብ ምግብና

ምን መንገደኛው

ይሄ ቦታ ሲያምር በድንግል ማርያም እኔ፣ ገና አንቺም ብያለሁ፣ ተከትዬ መጥቻለሁ። ደግሞ በሄድሽበት መጣለሁ። የዘፈን እኮ የዛሬ ስንት ዘፈን ነው። አሁን እኔ ወጣሁ። የሚገርማችሁ ምንድን ጮጋ ነው ወይ? እንዲያ ነው ብቻ። የዛሬ ውሏችሁ ይመስላል። ምግብ ቢኖረው መጨረሻ ፓርቶ በጣም ደስ ይለኛል። ምግብ አለው እንደ ጥሬ ነገ፣ ከረሜላ እንደዛ ቢኖረው። እንደዛ ነገር ቢኖርም ወር ስራው በጣም ያምራት። እንግዲህ ካሜራ አውጥተው እዚህ ነው የሚቀርጸው ነው ይገባለታል። እና እንዲያ ነው ቤተሰቦቻችን። በቀጣይ እንግዲህ ያበደ ያበዱ ፍራንኮችን እያሰብኩላችሁ ነው። እስከዛ እነዚህ ማዳረሻ ናቸው። ይህ ምንድን ነው የሚባሉት የቡና ቁርስ በሏቸው። ሰይጣን ሰይጣን በሆነ ፍራንኮች እየመጣሁላችሁ ነው። አብራችሁን ቆዩ፣ ጠብቁኝ። ጥንድ ጥንዱ ነው ሲሄዱ። ባይ ታታሽኒ ሲሳይ እሱ ላይ እንደቆምሽ እናቴን በጣም ያምረው። አሁን አላወቀችም፣ አለ ቴክኖሎጂ። እያያችሁ ነው ቴክኖሎጂ። አሞራው ቤዛ ለትንሽ ሊያርፍብሽ

ኦኬ ጋይስ እንግዲህ የነበረን ጊዜ ይህንን ይመስላል። ተወራጨ ምናምን በጣም ብርድ መጣ። ብርድ ሲመጣ መሸሽ አለብን ማለት ነው። ቤት ግቧ፣ ግቡ። እንዲያ ነው ብቻ። የዛሬ ቪዲዮአችን ይሄንን ይመስላል። እውነት በጣም አድካቢ ነው ረበ እና በቃ ይሄንን ይመስላል የነበረን ጊዜ። በቀጣይ ስራ ስንገናኝ እንወዳችኋለን። ተንክስ ሶ ማች ጋይስ፣ ሰብስክራይብ አድርጉ።